የውይይቱን መድረክ በንግግር የከፈቱት በክልሉ ምክትል ርዕሰ መስተዳደር ማዕረግ የሶዶ ክላስተር አስተባባሪና የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በክልላችን በተፈጥሮና ሰው ሰራሽ መንገዶች ጉዳቶች የተከሰቱ ሲሆን መንግስታዊና መንግስታዊ ያልሆኑ ድርጅቶች ተኪ የሌለውን ድርሻ ሲያበረክቱ መቆየታቸውን ተናግረዋል። በተለያዩ ጊዜ በክልላችን በተፈጥሮም በሰው ሰራሽ መንገድም ጉዳቶች እየተከሰቱ አብረን በጋራ እንደ መንግስትም መንግስታዊ ያልሆኑ ድርጅቶችም ተኪ የሌለው ሚና ስትጫወቱ ቆይታችኋል። በክልሉ በጎፋ ዞን በገዜ ጎፋ ወረዳ በተከሰተው አደጋ ተጎጂዎችን በማገዝና የተጎጂዎችን ተስፋ በማለምለም ከፍተኛ ድጋፍ ማድረጋቸውንም ጠቅሰው፣ በተመሳሳይም በወላይታ ዞን በተከሰተው አደጋም እገዛና ድጋፍ ሲያደርጉ መቆየታቸውን ገልጸዋል። ባለፈው ዓመት እንደምታውቁት በክልላችን በጎፋ ዞን በገዘ ጎፋ ወረዳ ከእንቸጎዝዲ ቀበሌ ላይ ከፍተኛ የሆነ የሰው ህይወትና ንብረት በመውደቡ ምክንያት የሁላችሁም ርብርቦች የተጎጂዎችን ስነ ልቦና የነዋሪውን ደግሞ የቀጣይ ተስፋ እንዲለመልም ከፍተኛ ድጋፍ አድርጋቸዋል። በተመሳሳይ ወቅት በዛን ጊዜ በወላይታ ዞን በካውኮይሻ እንደዚሁ ሰፊ የሆኑ ወገኖቻችን ህይወትም ንብረትም ወድሞ ድጋፍ አድርጋቸዋል። በደቡብ ኦሞም እንደዚሁ የበጎርፍ አማካኝነት የተፈናቀሉ አርብቶ አደሮቻችን ከ60 ሺህ በላይ የሚሆኑ ዜጎችን የዕለት ምግብ እርዳታ በማቅረብ ቁሳቁሶችን በማቅረብ ሰፊ የሆነ ድጋፍ ስታደርጉ ቆይታችኋል። የደቡብ ኢትዮጵያ ክልል የአደጋ ስጋት ኮሚሽን ኮሚሽነር አቶ ጋንታ ጋማ በበኩላቸው በሰው ሰራሽና ተፈጥሮ አደጋ ከ2016 ዓ ም ጀምሮ የተፈናቀሉ ዜጎችን የክልሉ መንግስት ችግሩን ለመቀልበስ ከአጋር ድርጅቶች ጋር እየሰራ መቆየቱን ገልጸዋል። የሚደጋገሙ የተፈጥሮ አደጋዎች የመሬት መንሸራተት፣ ናዳና ጎርፍ ናቸው። በእነዚህም በመሬት መንሸራተትና ናዳ ወላይታ ዞን፣ ጎፋ ዞን፣ ጋሞ ዞንና አሪዞን በብዛት የሚጠቀምበት ሁኔታ አለ። ከናዳ ጋር ተያይዞ በጎፋ በወላይታ በጋሞ አካባቢዎች በርከት ያሉ ወገኖችም ጉዳት ደርሶባቸው እንደነበረ ሁላችሁም እንደምታውቁት ነው። እነዚህን ነገሮች ለመቀልበስ ሰፊ ስራዎች የክልሉ መንግስት እየሰራ ነው የቆየው። በዚህም በጎፋ ዞን ተከስቶ በነበረው የመሬት ናዳ የተጎዱ ወገኖችን መልሶ የማቋቋም ስራ መሰራቱንና አሁን ደግሞ በወላይታ ዞን ከስምንት መቶ በላይ አባወራዎች የክልል መንግስት የፋብሪካ ግብአቶችን አቅርቦ በህብረተሰቡ ጉልበትና ድጋፍ መኖሪያ ቤቶች ተገንብተዋል። በጎፋ ዞን ወገኖች ከተጎዱ በኋላ ሰፊ የመልሶ ማቋቋም ስራዎች ተሰርቷል። በወላይታ ዞን በተለይ ተራራማ ወረዳዎች ላይ በጣም አስጊ በሆኑ ቀጣይ ሰው ምኖር ሊኖርበት አይገባም የሚባሉ ቦታዎች ተለይተው 800 አባወራዎችን ለይተን ለነዚህ ሰዎች መኖሪያ ቤት ሰርተን በሶስት መንደሮች ወይም ደግሞ ቀበሊያት መኖሪያ ቤት የክልሉ መንግስት የፋብሪካ ግብአቶችን በማቅረብ ዞንና ወረዳ ህብረተሰቡ የአካባቢ ማቴሪያልና ጉልበት በማዋጣት ቤቶችን ለመስራት ስራዎች ተጀምረዋል። የፋብሪካ ግብአቶችም ቀርበዋል። ቤቶች እየተሰሩ ነው። በተገነቡ አካባቢዎች የውሃ የጤናና ሌሎች ማህበራዊ መሰረቶች ስለሚያስፈልጉ አጋር ድርጅቶች ከመንግስት ጎን በመሆን የድርሻቸውን እንዲወጡ አሳስበዋል። በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የተፈናቀሉ ወገኖችን የመደገፍና የማቋቋም ስራ ከመስራት ረገድ መንግስታዊና መንግስታዊ ያልሆኑ ድርጅቶች ድርሻ የላቀ በመሆኑ ድጋፉ ተጠናክሮ መቀጠል እንዳለበት አሳስበዋል። የሚገጥሙ ተፈጥሯዊ ችግሮችን በጋራ ካልተረባረብን በጋራ አንድ ላይ መቆም የማንችል ከሆነ መፍታት አንችልም። መፍታት አለመቻል ብቻ ሳይሆን ሳንፈታው ችግሩ ይቆያል በእጃችን ማለት ነው። ስለዚህ እንዴት አድርገን ነው ተረባርበን ከእነዚህ ችግሮች ላይ ህዝባችንን ማውጣት የሚንችለው የሚለው ላይ በደንብ መወሰድ ያለበት ይመስለኛል። በምክክር መድረኩ የተገኙ የተለያዩ ባለድርሻ አካላት በተፈጥሮና ሰው ሰራሽ አደጋዎች ለችግር የተጋለጡ የህብረተሰብ ክፍሎችን መልሶ ለማቋቋም መዘጋጀታቸውም ተመላክቷል።